ለምሳሌ ምራቅ ምራቃውን አፋች ውስጥ እያለ ይህ ምናምን ትላላችሁ? ምን መልሱ፣ እንጂ ስተፉትስ ምናምን እንላለን። ግን ያው የተተፋው ምራቅ ነው። የት ውስጥ የነበረው ዘርም ከማፍሰስህ ወይንም ደግሞ ዘርም ከመፍሰሱ በፊት አስቀድሞ የት ውስጥ ነበር? አንተ ውስጥ እያለ የተከበረ ነበረ፣ ቦታ ተመርጦ ሊቀመጥ የሚችል ነገር ስለነበረ ማለት ነው። ልክ ከወጣ በኋላ ግን ያወጣበት እና ያረፈበት ቦታ ተገቢው ካልሆነ ግን የሚሰማው ምንድነው? እ? ጸጸት፣ ከዛ በኋላ አፍረት ነው። ከዛ ትጸየፈዋለህ ራሱ ማለት ነው። ራሱን መጽየፍ ደረጃ ይመጣል። ይሄ ድርጊቱ ብቻ አይደለም መጽየፍ ብሎ የሚያቆመ ከመጽየፍ ባለፈ ከፍ ብሎ ራሱንም ይሄ እንደዚህ አይነት ወንድምህቶቻችን ይጸየፋሉ ራሳቸው። ለዛ ነው ብዙ እንደዚህ አይነት ችግር ውስጥ ያሉ ወንድምህቶቻችን እንዴት ብዬ ነው እግዚአብሔር ፊት ቆም የራሱ ጸሎት የማረገው፣ ማለት ምን አይነት እንትኖ ነው ከነ ርኩሰቴ ከነ ኃጢአቴ ይሄን ድርጊት አድርጌ ይላል። እና በጣም ነው የሚያሳዝነው። አያችሁት፣ ሰይጣን ትላልቅ ኃጢአቶችን በማሰራትና ትናንሽ ኃጢአቶችን በማሰራት ሂደት ውስጥ የሚሰማው ስሜት ተመሳሳይ ነው። ሰው የጎደ የገደለም ሰው ያጠፋ ነፍስም የሚሰማው ስሜት ይሄውን ነው። ይጸጸታል፣ ያፍራል። ከዛ ኋላ ራሱን ምን ያደርጋል? ይጸየፋል። ብዙ እኮ ለዛ ነው ብዙ ሰውን የገደለ ሰው ወይ ነፍስ ያጠፋ ሰው መጨረሻ ላይ ራሱን ከአቅሙ በላይ ሲጸየፈው ራሱን ምን አድርጎ ነው የሚያጠፋው? አንቆ ያጠፋዋል። ራሱን ተጸየፈው ማለት ነው። እንዲህ አይነት ችግር ውስጥ ያሉ በግብረ አውናን ያሉ ወንድምህቶቻችንም ይሉታል፣ ይሉታል፣ ይሞክሩታል። ጸጸቱ ሲደመር ሐፍረቱ ሲደመር ራሳቸውን መጸየፋቸው በጣም እየተጨመረ ሲመጣ ያላቸው ብቸኛ አማራጭ ምን አረግ፣ በቃ እኔ ከዚህ ሁሉ ስቃይ ምን ማድረግ ይሻላል ይላል፣ ራሴን ባበቃ ወይንም ደግሞ ራሴን ባጠፋ ይሻላል ይላል። ለዛ ነው እንደ እነዚህ አይነት ችግር ውስጥ ያሉ ወንድም እህቶቻችን ይሄ ምንድን ነው? በሐፍረት ውስጥ በጸጸት ውስጥ ራስን በመጸየፍ ውስጥ በራስን በመጸየፍ ውስጥ ተስፋ የለሽ ስሜትነት ራስን ወደ ማጥፋት አይነት ስሜትነት በጣም እየመራቸው ያመጣል። አሁን እንደ ሀገርም ራሱ ወይም እንደ ክርስቲያናዊ ሕይወታችን ራሳችንን መልሰን ብንመለከተው ብዙ ሰው በአቅራቢያችን ያለ በእነዚህ አይነት ችግር ውስጥ የወደቀ ማለት ነው። ለምንድነው እንደዚህ የሆነው? ራስን ማጥፋት በጣም ጨምሯል ብለን ስንጠይቅ፣ አብረን ምክንያቶቹን እንምናነሳ ወደድንም ጠላልም፣ አንዱ ወንድም እህቶቻችን ራሳቸውን የሚያጠፉበት ምክንያት ሰውረውን ነው እንጂ ግልጥ ቢወጣ ይሄ ግልጥ ቢወጣ አብዛኛው ሰው ባይባል እንኳን በጣት የሚቆጠር የተወሰነ ሰው አናጣ። አንዳንዶቻችን የሚመስለን ሰው ራሱን ሲያጠፋ የመረረው ህይወት፣ እየሰማችሁ የመረረው ህይወት መውጫ መግቢያው የጠፋው በቃ ሁሉም ነገር የጨለመበት ይመስልናል። እንደዚህ አይነት ምክንያቶችን እንዲህ አይነት ድርጊት ውስጥ ያሉ ወንድም እህቶቻችን ወይም እኛም ጭምር ካለን ስለምናፍርና ስለምንጸየፍ ለውጫዊ ምክንያት የምንሰጣቸው መሸፈኛዎች ናቸው። እዚህ ድርጊት ውስጥ አለው ብሎ ከመናገር ይልቅ ህይወት መሮኝ ነው ማለት አይቀልም። ምክንያቱም ሁሉም ህይወት ምን ያደረገው የመረሩ እንዲህ አይነት ድርጊት ውስጥ አለው ግን ማለት አንተ አታፍርም እንዲህ ያሰኛል? ስለዚህ ሽፋኑን በእንደዛ ያደርጉትና እውነተኛው ውስጠኛው ምክንያት ግን ይሄ ወላጆች በመጣላታቸው ምክንያት በወላጆቻቸው ላይ ያለ ጤናማ የሆነ ግንኙነት በማጣት ውስጥ ብዙ ህፃናት ልጆች በውጭም በውስጥም አለማት ውስጥ ያሉ ማለት ነው፣ በእንደዚህ አይነት ችግር ውስጥ ይወድቃሉ። ከዛ መጨረሻ ላይ ራሳቸውን ለማጥፋት ሙከራ አድርገው በጤና ተቋማት ይሁን በሐኪሞች ጥረት፣ በእግዚአብሔር ቸርነት ከሁሉም በላይ ተርፈው ለምንድን ነው እንደዚህ ያደረጋችሁ ሲባል ብዙ ምክንያቶች ይደረደራሉ። እንዲህ ስለሆነ እንዲህ ስለሆነ እንዲህ ስለተፈጠረ ብለው ይናገራሉ። አብዛኛው ሰው ግን የሚደብቀውና ለችግሮቹ መርሻ ስሜት አድርጎ የሚያነሳው ግን ይህንን ነው። ግብራውን አለ ይሄንን በማድረግ ውስጥ የደስታና የሪሊፍ ወይንም ደግሞ የመረጋጋት ስሜት ውስጥ መልሶ ሊከተው ስለሚችል ማለት ነው። እየሰማችሁን ጥሩ። ስለዚህ ቢያንስ በትንሹ እንኳን በእንደዚህ አይነት መልኩ ማየት ከቻልን ማለት ነው። ቀጣይ የምንመለከታት አንዲት ጥያቄ ብትኖር ደግሞ በአጭሩ መልሰናት ማለፍ ስላለብን ነው። እንደዚህ አይነት ድርጊት መፈጸም ልክ ነው አይደለም? ብሎ ደግሞ የሚጠይቅ ሰዋል ማለት ግብረ አውናን መፈጸም ልክ ነው አይደለም? ብሎ እስካሁን መቼም ለምንሰማው ሰዎች ልክ እንዳልሆነ ምንም ጥርጥር የለውም። ግን እንደዚህ ብለው የሚጠይቁ ሰዎች ካሉ አንድ ታዋቂ የሆነ የልብስ መሸጫ መደብር አለ እየሰማችሁ እና እዛ ልብስ መሸጫ መደብር ላይ የተጻፈ መርህን ምን ይላል መሰላችሁ? እዚህ ቤት ገብተህ ዋጋውን ከጠየቅ መጀመሪያ መግባት አይጠበቅብን ነበር። ይ ገብቷችኋል? በቃ አቅም ካለህ ብቻ ነው እዛ ምን የምታደርገው ማለት ነው። ገብተህ ግን አንብበህ ስንት ነው ካልክ አይመጥንም ይሄ ቦታ ምን አድርግ ማለት ውጣ ማለት ይሄንን ተመሳሳይ ሀሳብ ከግብረ አውናን ጋር ብናያይዘው ግብረ አውናን ልክ ነው አይደለም ብሎ የሚጠይቅ ሰው ካለ እውነተኛ መንፈሳዊ መስመር ላይ እንዳልሆነ መሰለ ስርዓት ማወቂያ መንገድ ግልጽ ነው። ገብታችሁ በቃ ትክክለኛ መንገድ ላይ አይደለም ማለት ነው። በመንፈሳዊ ሕይወቱ ጤናማ የሆነ ግንኙነት ከአምላኩ ጋር የለውም። በመንፈሳዊ ሕይወቱ ደክሟል። በመንፈሳዊ እውቀቱ ወደታች ወርዷል ወደሚል አይነት መንገዶች ወይንም ደግሞ አመላካች የሆኑ ሁኔታዎች ያስጠጋል ማለት ነው። ጥሩ። ስለዚህ እንዲህ ካልን በቀጣይ የምንመለከተው ነጥብ ደግሞ ምንድን ነው ይሄን ድርጊት እንዴት እናውቁም የሚለው ዋነኛው ማሳሪያው ነጥብ ይሄ ስለሆነ በጣም ይሄ እንደ መግቢያ እንዲሆነ ነው እሺ እንደነዚህ አይነት ርዕሰ ጉዳዮች በቤተ ክርስቲያን መማርም ማስተማርም መነጋገርም በክርስቲያኖች ዘንድ ግድ ይጠበቅብናል ችግሩ ያለው ይሄ ስለሆነ አንደኛው ቅዱስ ማቴዎስ የማቴዎስ ወንጌል ምዕራፍ 5 ቁጥር 30 ላይ እንዲህ ብሎ ይናገራል ቀኝ እጅህ ብታሰናክልህ ቆርጠህ ካንተ ጣላት፣ ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላትህ አንዱ ቢጠፋ ይሻላልና። ይሰማችሁ ነው። ይሄንን በግብረ አሁን ብንተረጉመው እንዲህ ከምታረግ ከመታረግ ቀላል ነው አይደለም። አሁን ይሄ ቃል እንደዛ የሚተረጎም አይደለም። በነገራችን ላይ ግን ይሄን ያነሳሁት ለምንድን ነው? አንዳንዶቻችን ለችግሮቻችን መፍትሄ በቃ ቆርጦ መጣለው ወይ ደግሞ መድፈን ነው ብሎ ያስባል ሰው አይደለም። ይሄንን መፍትሄ የወሰደው ሰው አለ። በቤተክርስቲያን ታሪክ ውስጥ ኦሪገን የሚባል መናፍቅ ነበር እና ኦሪገን ወይንም ደግሞ አርጌንስ በጣም በትርጓሜ ስልቱ ይታወቃል። በግብፃውያን ማወቅ ስላለብን እና የዝሙት ጾር ወይንም ደግሞ የዝሙት ፈተና እንዳይመጣበት ይሰጋ ነበር። በጣም የተማረ ነው። ባለው የትህርምትና የመንፈሳዊ ሕይወት ጽናት በጣም የተደነቀ ነው አርጌንስ እና እንደነዚህ አይነት ፈተናዎች ከሴቶች ይመጣብኛል ብሎ ስለፈራ ያደረገው ብቸኛ አማራጭ አባላ ዘሩን መቁረጥ ነበር። ነው ከቆረጥኩት ምን ያደርግብኛል ብሎ ስለሚያስብ በቃ ያቆማል ብሎ ነው። ግን እውነት ለመናገር ክርስቲያኖች ህሊናና ልብ ከአንድ ኃጢአት ካልተለየ ሺህ ዓመት ሰውነት